እንዴት ናቸው? ሰላም ናቸው ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሰዓት ቁም፣ እንግዲህ ብዙ ነጥባት ትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም በጣም ፍቅር ሲባል ተራ ፍቅር አይደለም። ትልቅ ፍቅር ነው ያሳያችሁ። እንደ በረታ እንድጽናና ነው ያደረጋችሁ። እንደ ልጆቻችሁ ሐዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት፣ በጣም ጠላሁ። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታን ያጽናናል። ፊታችሁ ሳይ በረታው፣ ከሀዘኔ ተፈወስኩ። እንግዲህ እነዚህ ልጆች እንደምታዩት በጣም በጣም ትውት ነው ለመናገር ፈልጌ ሳይሆን በጣም የመሳሳላቸው ሙሽራዮቼ ናቸው።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 እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማረግ አልችልም። ቴንኪው ስለሰጣችሁኝ። ኤርትራኖች፣ ኢትዮጵያኖች ስለሰጣችሁ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሀዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበር። በጣም ተባረኩልኝ፣ አመሰግናችኋለሁ።